ማራኪ ቢሮ ነበር የነበረኝ። ከፊት ያለው ግድግዳ ላይ የያቤጽን ፎቶ በትልቁ አሰርቼዋለሁ። እኔ አቤጽን የወለድኩ ጊዜ የአቤጽ ጋር የተነሳሁት ፎቶም ጠረጴዛው ላይ አርጌዋለሁ። ይግቡ አልኩኝ። አንድ በእድሜ የገፋች ሴት መጣችና የእንግዳ ማረፊያ ወንበር ላይ ተቀመጠች። ግራ ተጋባሁና አየኋት። ሰላም ጤና ይስጥልኝ ክብራና ክብራት የቻናል ቤተሰቦች፣ እንግዲህ ቀንጨብ ያረኩላችሁ፣ ከሶስት ወራት እንግዲህ ሊሞሉት ምንም ያህል አልቀረው የተቋረጠ ታሪክ የጽናት ታሪክ ነው እና ከክፍል 38 የተቀነጨበ ነው ከፊት ያስቀደምኩላችሁ፣ እንዲሁም ዛሬ ከክፍል 39 አስቀጥለዋለሁኝ። የተቋረጠበት ምክንያት በአንዳንድ ምክንያቶች ነው። እሱ ምንድን ነው? የስራ አካባቢ ቀይር የነበረ የስራ ቦታዬ ምንም አዲስም አካባቢ ስለሆነ አዲስም ቤት ስለሆነ የስራ ቦታ ብዙም አልተመቸኝም ነበር። ዛሬ ግን እንደ እግዚአብሔር ፍቃድ ታሪኩን አስቀጥልላቸዋለሁ ብዬ እንሆ ዛሬ መጥቻለውኝ። እንኳን ደህና ቆያችሁኝ። የሙስሊምም የኦርቶዶክስ እምነት እንዲሁም ደግሞ ጾማችንን በሰላም አስጀምሮ በሰላም ላስፈጸመን ክብሩ ምስጋና ለሱ ይሁን። ይችን ቀን ብዙዎች እየፈለጉ ያላገኟታሉና እኛን ደግሞ በቅዱስ ፍቃዱ እንድንጀምር እንድንጨርስ ስላደረገን ስሙን ለዘላለም የተመሰገነ ይሁን። ውድ የቻናል ቤተሰቦች እንዲሁም በአለም ዙሪያ ለምትገኙ ሰላማችሁ ይብዛለኝ። ወደ ታሪኩ አመራለሁ፣ አብራችሁ ይሁኑ። ፅናት ክፍል 39። ብዙ አይግረምሽ አንቺ ትንሽ ልጅ፣ እኔ የልጅ ልጅሽ አያት ነኝ አለችኝ። በዛ መልኩ ነበር ከአቢ ጻያት ሴት ጋር እየተዋወቅ ነው። የአቤፅ አባትና የአቤፅ አያቶች አኗኗራቸው ለመረዳት ያዳግታል። የሆነ ቀን በር ተንኳኳ። በድርጅቱ ውስጥ ያለ አንድ ተላላኪ ሰው ነበር። ልጅን እንደታቀፍኩኝ በሩን ከፈትኩለት። ያዘነ ፊት ነበር ያሳየኝ። ደነገጥኩኝ ስትል ጽናትና አቤፅ በአንድ ድምፅ ለምን አሉ። ሶስናም ሰውየው የአቤፅ አያት እንደሞተ ነበር የነገረኝ ከአቤጽ አባት ይልቅ ይበልጥ እሳቸው ስለሚቀርቡኝ በሞሞታቸው በጣም አዝኜ ነበር። የአቤጽ አባትን በጣም በጣም አዝኖ ነበር። ለቅሶውን በሙሉ የአቤጽ ሴት አያቱ እኛ ቤት አሳለፉ። ከዛ ግን የአቤጽ አያት የገደለቻቸው የገዛ ባለቤታቸው እንደሆነ ስለተደረሰበት እሳቸው ታሰሩ፣ በዛ በትልቅ ቤት ውስጥ እኔ የአቤፅ አባት፣ ሰራተኞች እና የአቤፅ መኖር ጀመርን። ልጅ እያደገ ሲመጣ ከሰው የተለየ ጸባይ እየያዘ መጣ። በእኔ በኩል የልጄ ጸባይ እና ነጻነቱ ችግር ያለው መስሎ አልታየኝም። ነገር ግን አባቱና የሚያውቁት ሰዎች ልጅሽ አብዷል ይሉኛል። ያው እንደነገርኩሽ ልጄ በጣም ግልጽ ነው። አንድ ቀን የአቤፅ አባት እኔ ስራ በጣም እየበዛብኝ እንደሆነና እንዲያግዘኝ የጠየኩት። የአቤፅ አባት ግን ስታስቢኔ እኔ ብማር ዝም ብዬ ይቀመጣለሁ አለኝ። ያኔ ነበር እንዳልተማረ ገባኝ። ምንም አላልኩም። በነጋታው ስራዬን እየሰራሁ ጸሐፊ አንድ ፖስታ መጣችልኝ። ግራ ተጋብቼ ከፈትኩት። የአቤፅ አያት ፊርማ ነበረበት። ወረቀቱ ላይ እኔ በጣም ጎበዝ ሰራተኛና የልጅ ልጃቸው እናት በመሆኔ የድርጅቱ ግማሽ እንዲስ እንደሰጡኝ የሚገልጽ ነበር። ንብረትና ሀብት ላይ ሳይሆን ክብርና መሪነት ላይ ልቤ ስላለ ስለሰጡኝ ንብረት ሳይሆን ክብር እጅግ በጣም ደስ አለኝ። ያው ስራዬ በሞራል መስራቴን ቀጠልኩኝ። ልጅም ስኬታማ ተማሪ ስለነበር በጣም ደስተኛ ነበርኩኝ። ምክንያቱም ልጄ እኔን ይሰማኛል እና ደግሞ በትምህርቱ በእኔ ነው የወጣው። ያቤት አባት እኔን ማውራት አቆመ። ምክንያቱም ግን አላቀውም ነበር በዚህ መልኩ ልጃችን አደገና የአስራ ሁለተኛ ክፍልን በድል አጠናቆ ዩኒቨርሲቲ ሊገባ ነው ብዬ ደስ ሲለኝ ልጅ ጥሎኝ ሄደ። የአቤፅ አባትም ሰራተኞችን አባረራቸው። በዛ ቤት ውስጥ እኔና የአቤፅ አባት መኖር ጀመርን። አንድም ቃል ግን እሱም እኔም አንድም ቃል አውጥተን ተነጋግረን አናውቅም። ለመጨረሻ ጊዜ ያወራነው የአቤፅ የአራት ዓመት እያለ ነው። የኔንና የልጅ ልደት መኝታ ቤታችን እናከብር ነበር። የቤቱ ሰራተኞችንም እንዲገኙ አልፈልግም ነበር። ለምን እንዳትሉኝ፣ ምክንያቱም መልስ የለኝም እና ልጄ ሲሄድ ቤት ከስራ ስመለስ እሱን ማጣቱ ጎዳኝ። ስራ መስራትም አልቻልኩም። ልጅን ፈለኩ፣ ግን ላገኘው አልቻልኩም። የአቤፃ አባት ግን ልጅሽን አመጣልሻለሁ ብሎ አታለለኝ። ይቅርታም ጠየቀኝ። በጣም ገርሞኝ አለውጡ ምግብም እሱ ይሰጠኝ ነበር በጣም ይንከባከበኝ ነበር ለካ የሚሰጠኝ ምግብ እና መጠጥ ላይ የአእምሩን የሚያዛባ መድኃኒት እየጨመረ ነበር የሚሰጠኝ እየቆየ ለራሴ እየታወቀኝ መጣ ወደ ማበዱ ሄድኩኝ የአቤፅ አባትን ፈገግ ብሎ ወደ ጆሮዬ እየተጠጋ አንቺና ልጅሽ አበዳችሁ አይደል ይለኛል የሚሰጠኝ መድኃኒት ወደ ሰውነት የተሰራጭቶ ከተላመድኩ በኋላ እያለ መድኃኒቱ መቆየት አቃተኝ። መድኃኒቱ ካልዋጥኩ ልገልጸው የማልችለው አሰቃቂ ህመም የሚሰማኝ ነበር። ይህንን የአቤጽ አባት ነው የነገረኝ። የሆነ ቀን አንድ ወረቀት አምጥቶ እዚህ ጋር ካልፈረምሽ መድኃኒቱን አልሰጥሽም አለኝ። አልፈረምም። ምን ልታደርገኝ ነው? ድርሻዬን ልትወስድ? ድርሻዬ የልጄ ነው ስለው አለችና፣ እሪ አለች። ያቤጽ ምንም አልተነፈሰም። ጽናትም እንደንፃው። ሶስና ለቅሷን ስጨርስ ራሷን አረጋግታ ወሬዋን ቀጠለች። እሱ ዝም ብለሽ ካልፈረምሽ መድኃኒቱን አልሰጥሽም ልጅሽንም እገለዋለሁ አለኝ። ልጅሽ አትበለኝ፣ ያንተም ልጅ እኮ ነው አልኩት። እሱ ግን ጥሩ ብሎ ሄደ። በጩኸት ተጣረቼ እሺ አልኩትና ፈረምኩኝ። አይኔ ብዥ ላይ ስለነበር በጭራሽ ሊነበበኝ አልቻልም። የፊርማ ቦታውን እጄን ይዞ ነበር ያሳየኝ። በነጋታው ደግሞ ከቤቱ አስወጥቶ አንድ ትንሽ ሱቅ ውስጥ አስገባኝ። በነጋታው ደግሞ ከቤቷ አስወጥቶ አንድ ትንሽዬ ሱቅ ውስጥ አስገባኝ። ከዛ የማወስደውን መድኃኒት እየመጣ ይሰጠኛል። ሙሉውን አይሰጠኝም። አንዳንድ ፍሬ ነበር የሚሰጠኝ ምክንያቱም ወደ ልጄ እንዳልጠጋ ማስፈራሪያው አርጎ መድኃኒቱን ስለሚሰጠኝ በዛ መልኩ ነበር። እኔ የትንሽ የሱቅ ባለቤት፣ የአቤጽ አባት ደግሞ የዚያ የትልቅ ድርጅት ባለቤት ሆኖ ያገኘሁት፣ ወደ ድርጅቱ ሄጀ ነበር ግን ደግሞ ድርጅቱ ውስጥ እንዴት እንደሆነ ባላውቅም የአቤጽ አባት አስተዳዳሪ እና ዋና ሆኖ አገኘሁት ቢሮ የወንበር ላይ ቁጭ ብሎ የልጄ ፎቶ እና የእኔ አውርዶ የማይረባ ስል ለጥፎበታል ምንም ቃል አላወጣሁም ትልቅ ዶክሜንት ሰጠኝ አገላ ብጭ በቁም ያየሁት የሙሉ ንብረት ባለቤት እንደሆነ የሚገልጽ ነገሮች ነበሩ ያነበብኩት እኔም ቃል ሳላወጣ ከዛ ድርጅት ወጣው በምን ጭንቅላቱ ያንን ድርጅት እንደሚመራው ግን አላውቅም። እኔም ሁሉንም ትቼ ሱቅ ውስጥ መሸጥ ጀመርኩኝ። የሆነ ቀን አንድ ሰው ሱቄ ፊት ለፊት ተኝቷል። ሩጭ ከሱቄ ወጣሁና ልክ የተኛው ሰው ጋር ልደርስ ስል የአቤጽ አባት ከየት እንደመጣ እኔ ባላውቅም መጥቶ ጎትቶ ወደ መኪናው ነው አስገባኝና የተኛውን ያበደውን ልጅሽ ነው ነገር ግን ወደ እሱ ደግመሽ ብትጠጊ አንቺንም ልጅሽንም እገላችኋለሁ። መድኃኒትሽንም አልሰጥሽም፣ ከዛ ትሞቻለሽ። ያኔ ለልጅሽ ነግረዋለሁና እሱም ይሞታል አለኝ። ምክንያቱ ምንድን ነው አልኩት። እሱም ምክንያቱን ከተገናኛችሁ ተባብራችሁ ስለምታጠፉ ልበልሽ። ለማንኛውም እምልሽን ካልሰማሽ ያልኩትን እንደማደርገው አትጠራጠሪ ልጅሽን እኔ እንከባከበዋለሁ ብሎኝ ከመኪናው አስወረደኝ ከዛ በቃ ልጅን መጠጋት የከለከለ ሰው ህይወቱን እንዳበቃለት ሳቅ ወደ ልጄ ለመቅረብ ፈልጌ መጣሁ እሱ ግን ያኔ ባይቀበለኝም አሁን ተቀብሎኛል ያውም ከእሱ ለመራቂ ምክንያት ሳይጠቀም ከዛ በቃ ልጅን መጠጋት የከለከለ ሰው ሕይወቱን እንዳበቃለት ሳቅ። ወደ ልጅ ለመቅረብ ፈልጌ መጣሁ። እሱ ግን ያኔ ባይቀበለኝም አሁን ተቀብሎኛል፣ ያውም ከእሱ ለመራቄ ምክንያትን ሳይጠይቅ ተመስገን። ከዚህ በኋላ ማንም አይለያየንም አለች። ጽናትም እሺ ከዛስ? አለቻት ሶስናም ከዛማ የኔ ቆንጆ የአቤጽ አባት ከሞተ በኋላ አንድ ሰው መጥቶ ልጅሽ እብድ አይደለም፣ የልጅሽ አባትም ለአንቺ የሚሰጥሽ መድኃኒት እንደነገርኩሽ አይነት አይደለም። ለሶስት ቀን መድኃኒት ካልወሰድሽ ስቃይ ቢኖረው ትድኛለሽ፣ ግን ከባድ ነው አለኝ። እኔም ልጄን አሰብኩት። ህመሙ እወጠዋለሁ፣ ለልጄ ስል አረገዋለሁ አልኩት። ሰውየው ከሄደ በኋላ ሱቄን ለአንድና ለመጨረሻ ጊዜ ዘጋሁት። መድኃኒቱን የምወስድበት ሰዓት ደረሰ። እንደ ጉድ ጭንቅላቴ መብላላት ጀመረ። በጣም ጥቋቁር ሰዎች የሚደባደቡ መሰለኝ። ራሴንም ማጥፋት በጣም አማረኝ። ራብራብ አለኝ። የሱቁን ብስኩቶችን በጉልበት እየከፈትኩ መብላት ጀመርኩ። ይህ ነው ብላችሁ የማይገባችሁ ሕመም ለሶስት ቀናት በስቃይ ያሳለፍኩኝ ሰውነቴን ሁሉ ነካክሼ ቁስል በቁስል ሆንኩኝ። ከሶስት ቀን በኋላ እልም ያለ እንቅልፍ ወሰደኝ እና ከእንቅልፌ ስነቃ ራሴን የአቤጽ አባት ቤት የድሮ መኝታ ቤቴ የድሮ የግል ዶክተራችን እያከመኝ አገኘሁት። ዶክተሩ ምንም አላውቅም ፈጣሪ ምሕረቱን ይላክልሽ ብሎኝ ወጣ። ዶክተሩ እንደወጣ የአቤጽ አባት ጠባቂ መጣ። ምን እንደተፈጠረ እንደሆነ ጠየኩት። እሱም ዝርዝሩን እንደማያውቅ ነገረኝ። እኔ እንዲነግረኝ ለመንኩት። ለማንም እንዳልናገርና የአቤፃያት በህይወት እንዳሉ ሞቱ የተባለው ውሸት በመሆኑ ነገረኝ። ነገር ግን እሳቸው እኔን ማግኘት በሚፈልጉበት ጊዜ እንደሚያገኙ ይነገረኝ። ከሶስት ቀን በኋላ የአቤፃያት እጠዋት ከእንቅልፌ ስነቃ አልጋው ጠርዝ ላይ ተቀምጠው አየኋቸው። ፈጥኜ ነበር እየተጠመጠምኩባቸው፣ ስትል ያቤዝ አያቴ በህይወት አለ ማለት ነው። ይገርማል አለ ክብራና ክብራት። ፅናት ክፍል 39 ይህንን ይመስል ነበረ። ፅናት፣ በክፍል አርባ እስከምንገናኝ ቸር ሁሉ ይቅጠመን። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። አብሪያችሁ የቆየሁት ይፋት መልቲ ሚዲያ ነበርኩ። ይህን ቪዲዮ ከተመቻችሁ እንደተለመደው ሼር ላይክ እያረጋችሁ ለሌሎች ተደራሽነት ብታደርጉ ከዚህ ውስጥ እንማርበታለን ብዬ አስባለሁ። እስከምንገናኝ ቸር ያቆየን።